ሰላም እንዴት ናችሁ? የኢየሱስ ፋሚሊ ዮርዳኖስ ነኝ። ዛሬም በአንድ አዲስ ሀሳብ ተገናኝተናል። በዛሬ ቪዲዮ አንስተን የምንወያይበት ምንድን ነው፣ በኮሜንትም እንዲሁም በኢንስታግራም ሜሴጅ በጣም ብዙ ሰው የሚጠይቀኝን ጥያቄ አለ ምንድነው እሱ? ወደ አሜሪካ ነገር በቪዚተር ቪዛ ለመምጣት ለምሳሌ ዘመድ አለኝ አሜሪካ ነገር አክስት አለኝ አጎት አለኝ። በጣም በብዛት የምጠየቀው ይሄንን ነው። አክስት አለኝ አጎት አለኝ ከዝን አለኝ ደግሞ የሚሉ ነገር አለ። ከዝን አለኝ ሲቲዝን ሆነዋል ረጅም ዓመት እዛ ሀገር ይኖሩ ናቸው። 10 ዓመት፣ 15 ዓመት፣ 20 ዓመት አሜሪካ ነገር ይኖሩ ናቸው እና እኔን ከኢትዮጵያ እንዴት አድርገው ሊወስዱኝ ይችላሉ? በጣም ብዙ ጊዜ እንደ ኦፕሽን የሚያነሱልኝ ነገር ምንድን ነው በቪዚተር ቪዛ ወይም ደግሞ ለጉብኝት ብለው እንዴት ነው እኔን ሊወስዱኝ የሚችሉት የሚለው የሚለውን ነገር ኢቨን በኮሜንት ብቻ ሳይሆን ኢንስታግራም ላይም ቴክስት ሳይደርጉልኝ በጣም ብዙ ሰው ነው እንደዛ አይነት ነገር የሚጠይቀኝ። እና ቪዚተር ቪዛ እንግዲህ ብዙ ሰዎች የሚያስቡት አሁን ምንድነው ኦኬ እነሱን መጠየቅ ስለሚደብራቸው ወይም አሁን ዘመድ አክስታጎት የተባለውን ሰው መጠየቅ ስለሚደብራቸው መጀመሪያ ከኔ ኢንፎርሜሽን መስማት ስለሚፈልጉ ነው ብዙዎቹ የሚጠይቁኝ ማለት ነው። ጥሩ ሀሳብ ነው እውነት ለመናገር ነገር ግን ምንድነው ለምሳሌ አንድ ሰው ብዙ ጊዜ አሁን በቪዚተር ቪዛ ለምሳሌ እናታችሁን ወይም አባታችሁን በቪዚተር ቪዛ እንዲሁ ኢንቫይት ማድረግ ትችላላችሁ ኦቪየስሊ ቪዚተር ቪዛ ወይም ደግሞ የጉብኝት ቪዛ ማለት ምንድን ነው እዚህ ሀገር አንድ ሰው መጥቶ በስድስት ወር ውስጥ አይቶ ጎብኝቶ እንዲመለስ የሚል ነው ኮንሰፕቱ አደለ ያንን ቪዛ ወይም ደግሞ ያንን ማለፊያ ፓስ ነው የሚያገኙት ኦኬ ለምሳሌ አክስት ስላላችሁ ወይም አጎት ስላላችሁና እነሱ እዚህ ሀገር ረጅም አመት ስለኖሩና ሲቲዝን ስለሆኑ ብቻ እናንተን በጉብኝት ቪዛ ኢንቫይት አድርገዋችሁ ከዛ በኋላ እናንተ ይሳካላችኋል ማለት አይደለም። ከእናንተም የሚጠበቅ ቅድመ ሁኔታ ወይም ደግሞ ማሟላት ማዘጋጀት ያለባችሁ ዶክመንቶች አሉ፣ ኤምባሲ ስትቀርቡ ማለት ነው። አሁን ዲስ ዊክ እንደውም ያወራሁት ልጅ አም ሰቨንቲን አለኝ፣ አስራ ሰባት አመቱ ነው ሶ ሂሶ ያንግ ማለት ነው። እና ኤምባሲ ብዙ ጊዜ ለኢንተርቪው የሚጠይቁት ነገር ምንድን ነው በጉብኝት ቪዛ ሲሆን ደርሳችሁ መመለሳችሁን አይደል ማረጋገጥ የሚፈልጉት። የሆነ ሰው መጥቶ እዚህ ሊቀር እንደሚችል ያውቃሉ። ስለዚህ በጉብኝት ቪዛ ለሚመጣ ሰው የሚፈቅዱት የመጀመሪያው ነገር እዚህ አገር ወላጅ ከሆኑ እዚህ አገር ልጆቻቸው ካሉ ወይም ደግሞ ፕሮሰሱ ራሱ ለምሳሌ እኔ ለእናቴ ወይም እኔ ለአባቴ ሳደርግ እዚ ሀገር መብት ስላለኝ እንደው የማግኘት ኦፖርቹኒታቸው ሰፊ ሊሆን ይችላል። ሌላው ግን እዛ ሀገር ላለ ሰው ለምሳሌ በስሙ ሀብት ንብረት፣ ቤት ምናምን እንዲኖረው ይፈልጋሉ። ወይም የሚያዩት ነገር የባንክ ስቴትመንት እንትኑ ላይ አካውንቱ ላይ ቆንጆ ገንዘብ እንዳለው ማወቅ ይፈልጋሉ። ያንን ለምንድን ነው እዚህ ሀገር ሀብት ንብረት ያለው ሰው አሜሪካን ሄዶ አይቀርም ብለው ስለሚያስቡ ማለት ነው። ኮንሰፕቱ ያ ነው። ስለዚህ ኢትዮጵያ ላይ ሀብት ንብረት በእናንተ ስም፣ የሆነ ቢዝነስ ወይ፣ ብቻ ትዳር፣ ልጆች ወደ ኢትዮጵያ እንድትመለሱ ያስገድዷቸዋል ብለው የሚያስቡት ነገር ማለት ነው። እዛ ሀገር ላይ የሆነ ሚያዝ ነገር ካላቸው እዚህ ሀገር ቢመጡም ጎብኝተው ይመለሳሉ ብለው ስለሚያስቡ ማለት ነው። ሙሉ በሙሉ አይሳካላችሁ ምናምን አይደለም እያልኩ ያለሁት ግን፣ በጣም ቻንሱ ጠባብ ነው የሚሆነው። ሲቀጥል ደግሞ አሁን አሁን እንደውም በጣም ብዙ ሰውን በምን እንትን እያደረጉ ነው? ቪዛ በምን እየከለከሉ ነው? ኢንተርናሽናል ፍላይት ከዚህ በፊት አድርገዋል ወይ? ለምሳሌ ወደ አሜሪካ ከመምጣታችሁ በፊት ወደ አውሮፓ ሀገራት ሊሆኑ ይችላል። ኢንተርናሽናል ፍላይት ምን ያህል አድርገዋል የሚለውን ነገር በጣም ማየት ይፈልጋሉ፣ ወይም ማወቅ ይፈልጋሉ። ወይ ደግሞ የዛን ዶክመንት ይጠይቋቸዋል ማለት ነው። ስለዚህ እናንተ ምንም አይነት ነገር ዶክመንት ወይም ሀብት ንብረት በስማችሁ በስራችሁ ሳይኖራችሁ ወይ ትዳር ልጆች፣ እናንተ ብቻ ወደ ኢትዮጵያ እንድትመለሱ የሚያደርጋችሁ ነገር ሳይኖር ወደ አሜሪካ ነገር ቪዛ ሰጥተዋችሁ ብትመጡ ኦቬስሊ እዚህ ሀገር አሳይለም ምናምን ጠይቃችሁ እዚሁ ትቀራላችሁ ብለው ስለሚያስቡ ብዙ ጊዜ ውድቅ ነው የሚያደርጉት የቪዛ ፕሮሰሳችሁን ማለት ነው። ሶ ለምሳሌ አክስት ስላላችሁ አጎት ስላላችሁ እዚህ ሀገር ያለው ሰው አያውቅም ማለት አይደለም። ይሄ ነገር እንዳለ ያውቃል። ግን እዚህ ሀገር ስለሚኖር ብቻ የሆነ ሰው ኤብል ነው ማለት አይደለም፣ ከኢትዮጵያ ሰው ለማምጣት ማለት ነው። ስለዚህ እነሱ ኢንፎርሜሽኑ ቢኖራቸውም ፕሮሰሱ ምን እንደሆነ ያውቃሉ? ባያውቁ እንኳን አሉ እንደዚህ ላይ የሚሰሩ ሰዎች ማለት ነው። ስለዚህ እነሱን መጠየቅ ለነሱ ብዙ ከባድ አይደለም፣ የሆነን ሰው ማምጣት ሲፈልጉ ማለት ነው። ግን እዚህ ሀገር ስለሚኖሩ ብቻ እውነት ለመናገር ከኢትዮጵያ ሰው ማምጣት ይችላሉ ማለት አይደለም። ቅድም እንዳልኳችሁ ቅድመ ሁኔታዎች አሉ። ምን አይነትም ሰው ነው ኢንቫይት የምታደርጉት። ሲቀጥል አንዳንድ አሁን ፕሮግራም ሲኖራችሁ እንደውም በጣም በቅርብ ጊዜ አንድ አሁን ጓደኛዬ ፕሮግራም ነበራት፣ ዊዲንግ ምናምን ነበራት እና ፋሚሊዎቿን ከኢትዮጵያ ኢንቫይት ማድረግ ፈለገች ማለት ነው። ስለዚህ የአክስቷ ልጆች እናቷ ምናምን አለች፣ እዚህ ናት። ግን የአክስቷ ልጆች ምናምን እንደዚህ ብቻ በሰርጉ እንትን ምክንያት መተው ኢንቫይት ማድረግ ፈለገች፣ ጎብኝተው ምናምን ላይ ሰርጓን ታድመው ምናምን እንዲመለሱ። እና እነሱ እንደውም በስማቸው በቃ የራሳቸው መኖሪያ ምናምን ያላቸው ሰዎች ናቸው። ግን ኢንተርናሽናል ፍላይት ከዚህ በፊት አድርጋችሁ አታውቅም አታውቁም በሚል ነው ቪዛውን ኢቨን የከለከሏቸው ማለት ነው። ስለዚህ የሆነ ነገር እዚ ያለው ሰው ማድረግ ስለቻለ ወይም ኢንቪቴሽን ፔፐር ስለላክላችሁ ብቻ እዛ ያለው ፕሮሰስ አልቆ ትመጣላችሁ ማለት አይደለም። እዚ ሀገር አንድ ሰው 20 ዓመትም ቢኖር 15 ዓመትም ቢኖር 10 ዓመትም ቢኖር ወይ ሲቲዝን ቢሆን አክሰስ የማያደርጋቸው ነገሮች አሉ። ልክ ኢትዮጵያ ያለው ሰው የሚጠየቀው ሪኳየርመንት እንዳለ ሁሉ በስሙ ያለው ገንዘብ፣ ሀብት፣ ንብረት፣ ቤተሰብ ወይም ኤብል መሆኑ ወደ ኢትዮጵያ ለመመለስ የሚያስችል ነገር አለው የሚለው ነገር እንደሚታየው ሁሉ ደግሞ እዚህ አገር ያለው ሰው ምንም ያህል ረጅም ዓመት ቢኖር የኢኮኖሚ ስታተሱ ምን አይነት ነው ከሱ አልፎ ሌላም ሰው ማስተዳደር ይችላለሁ ወይም ሌላም ሰው ማኖር ይችላለሁ ማለት አይደለም። ኢንቪቴሽን መጠየቅ ወይም ደግሞ መላክ ወይም ደግሞ ሰውን በእንግድነት ልቀበል ብሎ መጠየቅ ማለት እኔ ከኔ አልፎ ያንን ሰው ማስተዳደር እችላለሁ ብሎ መጠየቅ አይደለ። ስለዚህ ምን ያህል ላይክ ኢኮኖሚ ስታተሱ አሁን ምን አይነት ነው፣ ስራ ይሰራሉ ወይ፣ በቂ የኢኮኖሚ አቅም ላይ ነው ወይ ያለው፣ ባድ ክሬዲት ስትሪ ያለው ወይ፣ ፋይናንሻሊ እንዴት ነው የሚለውን ነገር እነሱም ያ ያሉ ማለት ነው። ስለዚህ እዚህ ሀገር ያለው ሰው ረጅም አመት ከመኖሩና ስትዝን ከመሆኑ በዘለለ ደግሞ እዚህ ሀገር ፔቸክ ሊኖሩ ይገባል። ከሱ አልፎ ሌላን ሰው ሊቀበልበት የሚችለው አይነት ማለት ነው። ለምሳሌ ተከራይቶ የሚኖር ከሆነ ጥሩ የኪራይ ክፍያ ሂስትሪ ሊኖረው ይገባል። ሃውስ ኦውነር ከሆነ ደግሞ የሞርጌጅ ክፍያው ትክክለኛ ወይም ጤናማ። እንዴት ነው መሰላችሁ? ይሄ ማለት ለምሳሌ ብር ሳይኖረው ሌት ፊ እየተቀጣ የሚከፍል ሰው ወይም ደግሞ ደብዳቤ እየተጻፈበት ክፍያ ቀንህ አልፏል፣ ስለዚህ አሁን መክፈል አለበት እየተባለ የሚከፍል ሰው ባድ ሂስትሪ ነው የሚያስቀምጠው ማለት ነው። ለምሳሌ የሬንት ሂስትሪ ላይ ሊሆን ይችላል፣ ሃውስ እንግዲህ የሞርጌጅ ሂስትሪ ላይ ሊሆን ይችላል። እንደዛ ነው የሚያስቀምጠው። ሶ እንደዚህ አይነት ሰው ምን ብለው ነው የሚያስቡት? ላይክ ሌላን ሰው ለመቀበል ኤብል አይደለም ብለው ነው የሚያስቡት። ጤናማ የሆነ ትራንዛክሽን ያለው ወይም ደግሞ አሁን እንደዚህ ሞርጌጅ ሂስትሪ ወይም ደግሞ ሬንት ሂስትሪ ከቤት ክራይ ጋር ያለውን ሰው ግን ኤብል ነው። ሌላውንም ሰው ለመቀበል ኤብል ነው ብለው እነዚህ እነዚህ ሪኳየርመንቶች ይታያሉ ማለት ነው። በወር ምን ያህል ሜክ እንደሚያደርግ ይታያል። ወራዊ ፔቼኩ ይታያል ማለት ነው። አመታዊ በአመት ኢቭን የሚሰራው ምን ያህል ነው የሚለውን ሁሉ ነገር እነሱ ያያሉ ማለት ነው። ስለዚህ እንደው ዝም ብሎ የሆነ ሰው አስር አመት አስራ አምስት አመት ስለኖረ ብቻ ወይ ሲቲዝን ስለሆነ ብቻ ኢንቪቴሽን ልኮ ይሳካለታል ማለት አይደለም። ከነዚህ በተጨማሪ እነዚህ ነገሮች ይጠየቃል ማለት ነው። ስለዚህ አሁን አንዳንድ ጊዜ ስራ አቁማችሁ እስፔሻሊ፣ አሁን ይሄ ለሴቶች፣ ሴቶች ቁጭ ብለው ልጆቻቸው ኬር ሲያደርጉ ምናምን ስራ ሲያቆሙ ኢንቪቴሽን ይልካሉ ለወላጅ፣ አሁን ለእናትም ሊሆን ይችላል ለአባትም፣ አይደለ? ሶ ኮሳይነር ያስፈልጋቸዋል። ያ ለምሳሌ የትዳር አጋራቸው ሊሆን ይችላል። ስለዚህ እናንተ ስራ ብታቆሙ፣ ወይ ሴቷ ስራ ብታቆምም የባሏ ገቢ ሜሪድ እስከሆነ ስታተሷ፣ እዚህ ሀገር ወይም ደግሞ ባለትዳር ናት የሚባል ስለሆነ ወረቀታቸው ላይ ያለው ነገር ወይም መንግስት የሚያውቁ ፋይላቸው ያ ስለሆነ እናንተ ቤት ውስጥ ብትቀመጡም ግን የዛ ሰው ገቢ አብሮ ከእናንተ ጋር ይታያል ማለት ነው። ስለዚህ የሆነ ሰው እዚህ ሀገር ረጅም ዓመት ስለኖረ ይሄን ቃል የምደጋግመው በጣም ብዙ የምጠየቀው ለምሳሌ ሀያ ሰው ኢንቦክስ ቢያደርግልኝ ኢንስታግራም ላይ አስራ አምስት ሰው ምናምን በእርግጠኝነት ማውራላችሁ እንደዚህ አይነት ጥያቄ ነው የሚጠይቀኝ፣ ዘመዴ እዚህ ሀገር ረጅም ዓመት ነው የኖረው ሲትዝን ነው ሲትዝን ናት፣ እና እንዴት ነው እኔን የሚወስዱኝ ነው። ስለዚህ ረጅም ዓመት ከመኖርና ዜግነት ከማግኘት በዘለለ እዚህ ሀገርም ያለው ሰው ያውቃል ይሄ አሁን ኢንቪቴሽን ኦፖርቹኒቲ እንዳለ ግን እሱ ደግሞ ወደ ራሱ የሚያየው የሚያመጣው ነገር አለ። ሌላኛው ነገር ደግሞ እንደው ሰው መቀበል በጣም ቀላልና ተራ ነገር አይደለም። ከዚህ ሀገር ስትረስ ከዚህ ሀገር ስራና እንትን ጋር አንዳንዴ ሰዎች ጊዜያችንን ሰተን አብረውን ጊዜ ላሳልፉ ላይክ 24 አወር ስራው ላይ በምትውሉበት ሁኔታ ሰውን ማምጣት እንደ ትልቅ ሪስፖንሲቢሊቲም ስለሆነ ያንን መቀበል ራሱ በጣም ከባድ ነው ዋነኛው እና ሌላው ቅድም ያነሳሁላችሁ ለጥብ ደግሞ ለእናትና ለአባት ሲላክ ኢንቪቴሽን ፔፐር እንደሚቀለው ለዘመድ ላዝማድ፣ ላጎት ልጅ፣ ላክስት ልጅ፣ ለጎረቤት ወይ ለጓደኛ ኦር ምናምን እንደዚህ ሲላክ ቀላል አይደለም። ፕሮሰሱ ላይክ በቃ ያ ለመሳካት እንትሉ በጣም ሞር ነው ማለት ነው። ሰው ከዚህ አንጻር ነው ይህንን እንደውም የሚገርመው ቅድም ሳላነሳው በጣም የቸኮልኩ ስለነበረ አልፌው አሁን ነው ይሄንን ነጥብ እንዳላነሳው ሲገባኝ እንደገና ተመልሽ የቀረጽኩት ማለት ነው። ሌላው ደግሞ እዚህ ሀገር ከመጣው በኋላ ላይክ ለስድስት ወር ወይም ደግሞ ለቪዝት ወይም ለጉብኝት ከመጣሁኝ በኋላ ስራ መስራት ትችላለሁ ወይ? እንደዚህ አይነት ጥያቄ ደግሞ ጠየቃለሁኝ። መስራት ትችላላችሁም አትችሉም። የመጀመሪያው ነገር እዚህ ሀገር ህጋዊ ሆናችሁ ስራ ለመስራት መኖሪያ ፍቃድ ወይም የስራ ፍቃድ ያስፈልጋችኋል። ወርክ ፐርሚት ወይም ደግሞ ግሪን ካርድ መኖሪያ ፍቃድ ያስፈልጋችኋል። አይዲ ያስፈልጋችኋል፣ የአሜሪካ አይዲ ያስፈልጋችኋል፣ ወይም መታወቂያ ማለት ነው። ስለዚህ እነዚህ አይነት ህጋዊ ሶሻል ሴኩሪቲ፣ እነዚህ ህጋዊ ዶክመንቶች ያስፈልጓችኋል ማለት ነው። ሰው አንድ ሰው ግን ለጉብኝት እዚህ ሀገር ሲመጣ እነዚህ ነገሮች ማግኘት አይችልም። ምክንያቱም በስድስት ወር ውስጥ ከሀገር ለቆ መውጣት አለበት። ለቆ ካልወጣ ወይ አሳይለም መጠየቅ አለበት፣ አለዚያ ግን ያው ይያዛል፣ ዲፖርት ይደረጋል እንደማለት ነው አይደለ? ስለዚህ በስድስት ወር ውስጥ እነዛን ነገሮች ማግኘት ስለማትችሉ እናንተ ልትኖሩ አይደለም የማይመጣችሁት፣ ጎብኝታችሁ ልትሄዱ አይደለ? ስለዚህ ግሪን ካርድ አታገኙም በስድስት ወር ውስጥ፣ አይዲ አታወጡም በስድስት ወር ውስጥ፣ ምክንያቱም ነዋሪ ስላልሆናችሁ ሶሻል ሴኩሪቲ አታወጡም። ያ ማለት አሜሪካን ሀገር ላይ እንደ አሁን እኛ ወይም እዚህ ሀገር ሕጋዊ ሆኖ እንደሚኖረው ሰው አፕላይ አድርጋችሁ ወይም ወርክ ፐርሚት ወይም መኖሪያ ፈቃድ እንዳለው ሰው አፕላይ አድርጋችሁ መስራት አትችሉም ማለት ነው፣ ሙሉ በሙሉ። አንዳንድ ጊዜ ግን ሀበሻ ምን ያደርጋል? ይሄን እንደው ኤክስትራ ሄጄ ልመልስላችሁ ብዬ ነው። ኦኬ ይሄንንም አውራት ትክክል አይመስለኝም እውነት ለመናገር። ግን አንዳንዴ ሀበሻ ምን ያደርጋል? እንደው እንደው በጣም ናይስ ልሁንና ይሄንን ላውራ ካልኩኝ፣ ፋሚሊዎቹን ከመጣ በኋላ አንድ አሁን አንዲት ልጅም እንደዛ አስታረጋቃለሁኝ እዚህ ከሀበሻ ጋር ትነጋገሩና ማለት ነው ለምሳሌ ልጅ መጠበቅ ሊሆን ይችላል። አሁን እናቷን አምጥታ ከሰው አነጋግራ እንደዚሁ ማለት ነው፣ የምታውቀውን ሰው አነጋግራ ልጆች መጠበቅ እናትየው እስኪመለሱ በስድስት ወር እስኪመለሱ ባለው ጊዜ ውስጥ ልጆች መጠበቅ ምናም ማለት ነው። መንግስት የማያውቀው ወይ ታክስ የማይቆረጥበት ህጋዊ ያልሆነ ስራ ግን እናንተ ቤት ለቤት እንደዚህ ተነጋግራችሁ ልጆች ይጠብቃሉ። ሰው አምስት ወር ከምናምን ቆዩ ወዲያው ተመለሱ ማለት ነው። ሰው በዛ ጊዜ ውስጥ እንደዛ አይነት ጥቁር ስራ መስራት ትችላላችሁ፣ ግን መንግስት የሚያውቀውንና ህጋዊ የሆነ ግን ስራ መስራት አትችሉም። ሶ እንደዚህ ሰው ፋሚሊን በቪዚት ስታመጡ የመጀመሪያው ነገር በቃ የመጣችሁት ልትዝናኑ አይደለ? እውነት ለመናገር ሪላክስ ብታደርጉ እኔ ደስ ይለኛል። ልጆችም ካመጣችሁ ደግሞ ወላጆቻችሁን አዝናንታችሁ በዛ ልክ ብትመልሱ ደስ ይለኛል። ግን እንደው እንደ አማራጭ የግዴታ ያ ሰው የመጣው ሰው መስራት አለበት ከተባለ ግን እንደዚህ ውስጥ ለውስጥ የሚታወቁ አይነት ስራዎች ማለት ነው ለዛሽ ለአጭር ጊዜ የሚሆን የምታውቀውን ሰው ልጆች ይጠብቁ ነበር። ከዛ ያው ይከፍሏቸዋል የተወሰነ ብር። ከዛ በቃ ይሄ እንደዚህ እንደዚህ አይነት አለ አይደል? አሁን አላብራራው ብዬ ነው ይሄ እንደዚህ ከሰጧቸው አይበቃችሁም። ስለዚህ እንደዛ አይነት ስራ መስራት ትችላላችሁ ማለት ነው። ያ ያለው ነገር ይሄ ነው። ሌላኛው ደግሞ ምንድነው የተጠየኩት አሁ በቅርብ ጊዜ ነው ወደ አሜሪካ ነገር ለጉብኝት የመጣሁት፣ እና አሳይለም ብጠይቅ ምን ይመስልሻል? ላይክ ለወደፊት ለልጆቼ ጥሩ ነው ብዬ ስለማስብ ነው ልጆቼ ያሉት ኢትዮጵያ ነው፣ እና አሳይለም ብጠይቅ ምን ይመስልሻል ዮርዬ ይሄ እውነት ለመናገር አሁን ትራምፕ ካወጣቸው በጣም ብዙ ሕግጋት ጋር እኔ አሁን በእኔ የሚመለስ አይደለም። ለአንተ አሁን ምን እመክረህ አለው፣ ቅርብ ጊዜ ከሆነ የመጣው ያለህበት ሰዎች ወይም ደግሞ አሁን ያረፍክበት ቦታ በእርግጠኝነት እንደዚህ አይነት ስራ የሚሰሩ ሀበሾች አሉ። ይሄን የሚያማክሩ ማለት ነው፣ ጠበቆች ምናምን አሉ እንደዚህ እንደዚህ አይነት ሞር ኢንፎርሜሽኑ በደንብ ያላቸው አሁን ካለው ነገር ጋር ማለት ነው። ሰው እነሱን ብታማክራቸው ይዘው ይሄዳሉ ማለት ነው። እንደዚህ አይነት ቦታ ሰው አማክረህ ያስኬዳል አያስኬድም። ምክንያቱም አሳይለም ስለጠየቅክ ብቻ አሁን ላይ እንደው ተቀባይነት ታገኛለህ ወይም አመታት ፈጅቶ ቢሆን ተቀባይነት ታገኛለህ ማለት አይደለም። ያው ትራምፕ ያሉትንም ካልወጡልኝ እያለ አደለ? ስለዚህ ከኔ ይልቅ ሞሮፍ አሁን ካለው ነገር ጋር የተሻለና የሚስማማ መልስ የሚሰጡ ሀበሾች ስለሆኑ እነሱን የአበሻ ጠበቃም ሊሆን ይችላል እዚህ ነገር ላይ ብቻ በጣም ኢንፎርሜሽን ያላቸው ባለህበት ስቴት በአቅራቢያ አብረውህ ያሉትን ሰዎች መጠየቅ ትችላለህ። እነሱ ያንን ይጠቁመሃል ማለት ነው። እኔ አዎ አድርግ ምናምን ከምልህ እንደው እውቀቱ ያለው ሞር በደንብ ነገሮችን ማብራራት የሚችል ሰው ቢመልስልህ ይሻላል ማለት ነው። ይሄ ነው ። ሌላኛው ደግሞ በጣም አሁን ስላለው ስለ ዲፖርቴሽን ስላለው ስለ ኢሚግሬሽን ነገር ብዙ ቪዲዮ ስሪልን እያላችሁ የነበረ ከኔ እውቀት በላይ ላይክ አሁን ነገሮች አሁን እኔ ላይክ አምቤ ነገሮችን ሰው ጠይቄ ምናምን ነው ብዙ ጊዜ ቪዲዮ መሰራላችሁ፣ የተሳሳተ ኢንፎርሜሽን እንዳልሰጣችሁ ማለት ነው። ሶ አሁን እንዲሁ ዝም ብሎ ተነስቶ ትራምፕ ዲፖርት ያደርጋል ሳይሆን ህጋዊ ያልሆኑ ሰዎችን ወረቀት የሌላቸው ሰዎችን ወንጀል ያለባቸውን የወንጀል ሪከርድ ያለባቸውን ሰዎችን ነው እመልሳለሁ እያለ የነበረው አይደለ እንደዛ ነው የሆነ ያለው። ስለዚህ ሁሉም ሰው እንደው ኬዙ ሁሉ አሁን ለምሳሌ ከጠበቃ ይዞ እየተከራከረ ወይም ደግሞ ኬዙ እየታየለት ያለ ሰው በሙሉ ተነስቶ ሪፖርት ይደረጋል ማለት አይደለም። ሌላኛው ግን አሁን ዲስ ዊክ ያነበብኩት አንድ አርቲክል ምንድን ነው አሁን ኬዛቸው አያሳያለም ኬዛቸው ምናምን እንደዚህ አሁን በፍርድ ቤት የተያዘላቸው ሰዎች በ150 ቀናት ውስጥ ውሳኔ ተሰጥቷቸው ሁሉ ነገር እንዲያልቅ ተብሏል። ስለዚህ አሁን እንደዚህ አይነት ኬዝ ላይ ያላችሁ ሰዎች እንደ ድሮ ረጅም ዓመታት አይፈጅም። ድሮ አሁን ምናምን 10 ምናምን አመት ፈጀብኝ፣ 8 አመት፣ 10 አመት፣ 15 ዓመት ምናምን የሚሉ ሰዎች አሉ። በጣም ረጃጅም ጊዜ ነው አይ ቲንክ የሚፈጀው ይሄ የግሪን ካርድ ፕሮሰስ ምናምን ለመጨረስ ማለት ነው። ኢቭን ወርክ ፐርሚት ኖሯቸው ስራ እየሰሩ ግን ግሪን ካርድ የላቸውም። ያ ማለት ከአሜሪካ መውጣት አይችሉም። ኢትዮጵያ በሆነ አጋጣሚ ቢሄዱ መመለስ አይችሉም፣ የስራ ፍቃድ ብቻ ስላላቸው ማለት ነው። ስለዚህ ያንን ይዛችሁ ጠበቃ እያነገራችሁ ያላችሁ ሰዎች በመቶ 50 ቀን ውስጥ ነገሮች አልቀው እንዲወጡ እየተባለ ስለሆነ ዶክመንቶቻችሁን በደንብ ሬዲ ብታደርጉ ለኢንተርቪው ምን ምን ልትጠየቁ እንደምትችሉ በደንብ ሬዲ ብትሆኑ ጥሩ ነው። በቅርባችሁ ያሉ እንደዚህ አይነት ስራ ላይ የሚሰሩ ወይም ደግሞ ጠበቆቻችሁን በምን መንገድ ኢንተርቪው ሲደረግ ብመልስ፣ በምን መንገድ ዶክመንቶችን በትክክል አዘጋጅቼ ብጠብቅ የተሻለ ነው የሚለውን ነገር አማክሯቸው ማለት ነው። ያ የኔ ሪኮመንዴሽን ይሄንን ይመስላል። በጣም እየቸኮልኩ ነው ይሄንን ቪዲዮ የሰራሁላችሁ። በጣም ታፍ ነው ዛሬ እስኬጁ ላይ እና ያ ይሄንን ልመልስላችሁ ብዬ ነው። ምክንያቱም በጣም ብዙ ሰው ነው የሚጠይቀኝ፣ እንዴት ነው ወደ አሜሪካ በቪዚተር ቪዛ መምጣት የምችለው ዘመድ አለኝ። ሶ ዘመድ ስላላችሁ ብቻ ያ ነገር ይሆናል ሊሳካል ማለት አይደለም። እና ይሄንን ይመስላል የዛሬ ቪዲዮ። በሚቀጥለው ወይ በደንብ ማብራሪያ ይዤላችሁ መጣለሁኝ። እስከዛው ድረስ ባይ።